ጋይስ አብረሽ፣ እንግዲህ ጭቅጭቅ አስጠልቶኛል፣ ሳልችቶኛል፣ አልፈልግም አልፈልግም ብሏል። እንግዲህ ምንም ማረጋቻለም ማለት ነው። ሩታ ታያይዘውሽ እንግዲህ፣ ቻዩ በገዛ እጅሽ ነው፣ ባልሽ በሚዲያ ተፈጠፍሽው ማለት ነው። ምንም ማረጋቻለም ማለት ነውና አብረሽ፣ እንግዲህ አልችልም ከዚህ በላይ በቃ መሮኛል ብሏል። አምሮሯል። እንግዲህ ወንድ ልጅ ከቆረጠ ቆረጠ ነው። በቃ ጭቅጭቅ አልፈልግም፣ ውጪልኝ ከህይወቴ ብሏል። መሄድ ትቻለሽ የፈለግሽበት ብለዋል። እንግዲህ ምንም ማድረግ አይቻልም። ባለቤቱን ካልናቁ አጥር አልነቃንቅም ላለ ሀገሬ ሰው ማለት ነው እና ከመቼ ተጋብቶ ከመቼ ድብድብ ከመቼ መናናቅ ከመቼ ጥፍጥፍ በጥፊ እና አንድ ነገር ልንገራችሁ። እኔ የምላችሁ ማለት ነው ውዶቼ፣ ፍቅር ምን ታርጋችሁ። ፍቅር ጨዋ ልጅ ናት። ለቤተሰብ ክብር ያላት ራሷ ዝቅ ማታረግ አላማ አላት የአባቱን አላማ ግብ ለማድረስ የምትለፋ የምትማር ቤተሰባን ለማኩራት የምጥር ልጅ ናት። እሷን ለመስበር አትሞክር። ውስጥ የአንዳንድ ዩቱበሮች ለብር ብላችሁ እውነት እኮ አብረሽ እና ሮታ ወዳችሁ አይደለም ለማሽቃባጭላ ማለት ነው እንዲ ሚደግፌማ ሁለቱም ነበረ። ትክክል ያልሆነ የትክክል አይደለም። ሮታ በሚዲያ እንደዚህ ባለቤትሽ አብረሽ የተኛሽ የልጅሽ አባት ሊሆን የሚሄድ ሰውዬ በሚዲያ ምንድን ነው ጀግንነት? በነገራችን ላሊንገራችሁ ጋይስ፣ እውነት የምናገር ሰው እኮ አይወደድም ጋይስ። በየመጣችሁ በሰራ ቪዲዮ ማለት ነው ሰብስክራይብ ታነሳላችሁ። አይ ዶንት ኬር፣ አንሱ። አንድ ሺህ በቀኛል አላልኳችሁ እኮ አንድ ሺህ በቂ ነው ኦኬ። ምን ሆናችሁ ነው? እና በነገራችን አብርሽ ከሮ ከፍቅር ጋር ያሰራ ስራ የለም። በጣም መልካም ነገር ለኔ ጀግና አንዶ አብርሽ ነው። በጣም የዳን እንባ አብሶታል። ገባችሁ? ከእናንተ የእርዳታም ከራሱም ቢሆን መልካም ነገር ሰርቷል። በቃ በፈጣሪ ዘንድ የሚወደድ ወደድ በቃ በፈጣሪ ዘንድ የሚወደድ በሰው ዘንድም የሚወደድ መልካም ስራ ሰርተዋል። ከሩታ ጋር ተገናኝቶ ምን ሰራ? እንደውም ከሩታ ጋር ከመጣ በኋላ ነው ብር እያገኘው ገባችሁ? አይደለ የእውነት ለመናገር። ከፍቅር ጋር ሲመጡ ገና አዲስ ናቸው። ምናምን ገና ጀማሪ ነበር ዩቱበር። ግን አሁን ነው ብር መጣ አይደለ። ምን ሰሩ? መልካም ነገር፣ መልካም ነገር ምን አሳየ። ከዛ በኋላ እንዲሁም በቃ ከመንገድ ነው ይሳተው ማለት ይቻላል። ገባችሁ። መልካም ሴት ወደ መልካም ነገር ነው የምትወስደን፣ መልካም ወንድም እንደዛ እና በዚህ አጋጣሚ አብሪሽ ያይዘው እንግዲህ አመ መኪና ስለኛ በተለየ ሁለተኛ፣ አንደኛውስ ብዙ አይደለም የሁለተኛ በጣም ነው ይመታችሁና እንግዲህ ፊቱን ይዞ ምናምን አሞት አላቃጥሎታል። አስቦ ፊት እኮ ነው። ፊት ደግሞ ስስፓርት ነው፣ ጋይስ በጣም ስስፓርት አይችልም። እና አይዘው እንግዲህ በገዛ እጅግ ነው እሳት ውስጥ ገባ ማለት ነው። ፍቅር የመሰለች ወርቅ የሆነች ልጅ፣ አላማ ያላት ጀግና ሴት፣ ቤተሰብ የምታስከብር ራሷን፣ ሴትነቷ የምታስከብር ትተ ሩታጋ በሆይ ሆይ ተለጠፍክ፣ ተቃጠልክ እኔ ብያቸዋለሁ። ወንድ ልጅ ጋይዝ ወንድ ልጅ ምቾትን ይፈልጋል። እውነት ለመናገር ምቾት ይፈልጋል። ወዱን ይወዳል። በተረፈ ደግሞ ወንድ ልጅ ጭቅጭቅ ጋር አይወድም። እንደኛ አይደለም። የእውነት እንደኛ አይደለም እና ሰልችቶኛል። ከዚህ በኋላ ጭቅጭቅሽ ሰልችቶኛል። እኔ ዘና ምን የሚያደርግ ኑሮ ላይፍ ነው መኖር የምፈልጉ በዚህ ወጣትነት መቃጠልን አልፈልግም ብለዋል አብርሸ። መልእክት ነው ይሄ። በቃ እኛም ከጎንት ነን አዎ ጭቅጭቅ ያስጠላሉ እንዴ በዛም በሚዲያ ጋይዝ፣ እንዴ ሆናችሁ ነው እንዴ ባላችሁ ነገር እንዴት ነው ማለት፣ እንደዚህ ጠፍጥፋችሁ እኔ እንዴት ነው ነፃው ናችሁ፣ ከሱ ጋር ምትኙ እኔ አላውቅም። እንደዛ ካዲ ነክ ደደም ነክ ቁሸታም ነክ ኧረ በስመ አብ፣ ኧረ ሴት ልጅ እንዴ! እና ይደብራል። ትክክል ያሉኝ ደግሞ ትክክል አይደለም። ሮታ ሄሄ አስተካኬ አብሬሽ ትክክል ትክክል አይደለም ብላችሁ ምከሩ ከወደዳችሁ ምድረ ተገለባባጭ ማለት ነው። አንዴ ሁለቱም ትደግፋላችሁ ስታረቁ፣ ከዛ አንዱም ትዘገዝቃላችሁ፣ ትሳደባሉ። እናንተን ብሎ ደጋፊ ደስማ አሞልድ ያውጣኝ።